አንቺ ሲጀመር ባህሪሽ ነው ይሄ፣ ከዚህ በቃ ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በእያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በፍቅር ነው የመጣሁትና በፍቅር በፉዬና ፈቲያ ቡርካ መሰለኝ ስማቸው ሁለቱም በደንብ ባላቃቸው እና እንግዲህ ፈትያ ተብዬዋ የአሁን አዲሷ ፍቅረኛው የፉዬ መሰለችኝ። ቡርካን ቡካ የሚባለው ደግሞ የፍቅር ይመስለኛል ማለት ነው። እና የሚገርም ነው የሚገርም የሚገርም ነው፣ የዛሬው በቃ የሚገርም ነው። ወጣም ወረደ ስሙን ስሙና በደንብ አላወቅሁትም እንጂ ቡርካን ቡካ የሚባለው ልጅ ማለት ነው። ለፍቅር ሰርፕራይዝ ያደረጋት መኪና ዋው፣ ሲያንስባት ነው ሲጀመር፣ ለፍቅር መኪና ሲያንሳት ነው። ፍቅር የሆነች ልጅ እኮ ናት፣ እና ሲያንሳት ነው ማለት ነው። ስለዚህ እንግዲህ በዚህ አጋጣሚ ያው እፉና ፈትያ ባልፉዬና ፈትሃ ማ ነው ፉአድና ማናትቺ ፈትያ ባሉበት ሰርፕራይዝ አርጓታል ማለት ነው። እንግዲህ ቡርካ ለምንድን ነው እንደዚህ የምታረገው እኛ ባለንበት ይህን ማድረግ ለምን አስፈለገ እያለ ፎድ በጣም ተናዷል ማለት ነው። ያኔ ፉአድ እፉ ማለት ነው በጣም ነው የተናደደው። በጣም በጣም ከሚባለው በላይ ማለት ነው። እንግዲህ ፍቅር ብዙ ጊዜ ባለፈውም ወደ ውጭ ሄዳና ሄጄ የራሴን ፈታ ዘና አርጌ መለሳለሁ ብላ እንግዲህ ይሄው ቡርካ የሚባለው ልጅ ነው የመለሳት ማለት ነው። ቡርካ ይሁን እናንተ እንደው ስሙን ጻፉልኝ፣ ሲ በፊደል እናንተ እንደው ስሙን እያዝልኝ አልቻለም እኮ ወይ። እና ደግሞ እንግዲህ ያው ፍቅር ለሱ አዲስ ቻናል አለ ከፍቼለት አለው እንትን አርጉት ጠርቶኝ ነው የመጣሁት እና አዲስ ቻናል ከፍቼለታለሁ፣ ፒን አርጌዋለሁ፣ ሰብስክራይብ አርጉት እያለች ነበር። ኦኬ ሰብስክራይብ አርገናል። እሱን ግን ማለት ነው ግን ግን ፍቅር ግን ምንድነው? እሱ እንዴ እምነትሽን የሚመስል ሰው የለም እንዴ። ተው እንጂ እናንተ፣ በእምነታችሁ እንጂ እምነታችሁን አክብሩ። ሙስሊሞችም እምነታችሁን አክብሩ፣ ክርስቲያኖችም እምነታችሁን አክብሩ። ነው አክብሩ ነው። እኔ እንደዛ ነው የምለው። እውነቴን ነው። እውነት ነው። በቃ እውነቴን ነው። አልበዛም እንዴ? ሙስሊም ከክርስቲያን በፍጹም በፍጹም በፍጹም ቤት አይሰራም። ስለዚህ ክርስቲያን በክርስቲያን ሙስሊሙ በሙስሊሙ ነው መሆን ያለበት። ይሄ ፍቅር ይዞኝ ምናምን ትያላችሁ ምትጃጃሉት ነገር ደስ አይልም። የሩታ ተስተካከለ ስንል እንደገና ደግሞ አንቺ ከፉዬ ጋር ተገላገለች፣ በቃ ተስተካከለች፣ አሁን ብጤዋን እናገኛለች ይታገኛለች ስንል እንደገና ደግሞ ቡርካ የሚባል ልጅ ይዘሽ መጣሽ ማለት ነው። እና እሱ ጥሩ በቃ ግን እምነታችሁን አክብሩ። እምነት መጫወቻ አይደለም። እምነት ክር የአንገት ማህተም ማለት ይሄ የክርስትና ምልክታችን ነው። ስለዚህ እምነታችሁን ጠበቅ ኮስተር በሉ ሴቶች አትዘ በተለይ ሴቶች፣ በተለይ ሴቶች ወንድ ልጅ ወደድኩሽ ካለሽ ማንኛውም ወንድ ይሁን የምትዝረከረኩት ነገር ምንድነው? ጠንቀቅ ኮስተር በሉ ማለት ነው እና ፍቅር ከዚህ ድርጊትሽ ተመለሺ ያንቺ የሆነውን ሰው ፈልገሽ ከዛ ሰው ጋር አሁን ለምሳሌ እንትን አለች ሀይሚ ሃይሜያውን ተመልከቻት። የቡታ ጅራ ልጅ ናት፣ የአብርሃም እህት ማለት ድርብብ ያለች ደርባባ ማለት ነው። ትናንትና የለበሰችው ቀሚሶ አናዶ የነበረ አጭን ስለሆነ ግን ይሁን ልጅም ስለሆነች ነው ያው፣ ቀስ እያለች ትተዋለች ማለት ነው እና ለማንኛውም ፍቅር እንግዲህ ዛሬ በመኪና ሰርፕራይዝ ተደርጋለች። እፉዬና ሀያት ነው ማን ነው ስሟ? እናንተ በጣም ተናደዋል። እንግዲህ ምንድነው እንደውም እቺ ሀያት ነው ምናምን የምትባለው ልጅ ምንድነው ያለችው? አንቺ ድሮም እፉዬን የቀየርሽው መኪና ባለው ሰው ነበር። ከዚህ ቀደምም መኪና ያለው ሰው ፈልገሽ ሄድሽ፣ ዛሬም መኪና ያለው ሰው ፈልገሽ ሄድሽ። ለቆርቆሩ ምናምን አለቻት ማለት ነው። እግረኛ አንቺ እግረኛ አይደለሽ። እሷ ማንም ሰጣት ምንም ሆነ ምንም መረጠችም ሄደችም። አንቺ በእግርሽ እየሄድሽ አህያን አትናቄ ማለት ነው። ስለዚህ ይሄን ቆርቆሮ አላለችም። አህያ ያለው በዶሮ ይስቃል፣ ዶሮ ያለው በአህያ ይስቃል ነው የሚባለው። እንዴት ነው የሆነ ተረት ነበር እናንተ ጠፋብኝ፣ በእናታችሁ ስለዚህ ወጣ ሞረድ። እንግዲህ ፈዋድና ሀያት ነው የምትባየው መሰለኝ። የስምሽን በደንብም ባላውቀውም እንደው ይቅርታ እርግነኝና የኔ ቆንጆ። እውነት አንቺ እነሱ መሀል ባትገቢ ጥሩ ነው። በተለይ ፍቅርና ፈዋድ መሀል እነሱ ቢፈቱ ችግራቸውን አንቺ ስለገባሽ እኮ ነው እንደዚህ የሚጣሉትና የሚናቆሩትና በፊት በቃ በጣም የሚዋደዱ ነበር። ፎአድ የማይካድ ባለውለታዋ ነው ለፉዬ፣ በእውነት የማይካድ ባለውለታዋ ነው። ግን መጨረሻውን ያበላሸው ደግሞ እሱ ራሱ ነው። በእጁ ነው፣ ራሱን ነው ያበላሸው። ይሄ ደግሞ ፈጣሪ አልፈቀደላቸውም። ፈጣሪ ቢፈቅድ ምንም ነገር ቢመጣ እንደዚ አይሆኑም ነበር። ግን ፈጣሪ ፈጣሪ ስላልፈቀደላችሁ የራሳችሁን አንተ አሁን ፎአድ የራሱን መርጦ ይዟል። ሙስሊም ናት ልጅቷ። አዎ በቃ የሱ አሪፍ ነው። ፍቅር ግን እሱን ለማናደድ ብለሽ ምን ይሁን አላውቅም፣ የገዛ ጓደኛውን። ይሄ ይደብራል ማለት ነው። ጥሩ አይደለም። እኔ እንጃ ብቻ አላውቅም። እሱ ለማስቀናት ብለሽ ካልሆነ በስተቀር ይሄ ድርጊትሽ ጥሩ አይደለም፣ ተመለሽ ነው የምለው። እና እንግዲህ ያው ሰሞኑን በጣም ከፍቶኝ ነበረ፣ አሁን ላይ ግን የሚደረጉልኝ ነገሮች፣ የማያቸው ነገሮች በጣም እያስደሰቱኝ ነው ብላለች። እንግዲህ ተደሰችልን፣ እኛም ደስታሽን ነው የምንፈልገው። ደስተኛ ሆነሽ እንድትኖሪ እንደሰው በቃ የራስሽን ግራ ጎንሽን ፈጣሪ እንዲሰጥሽ እኔ በበኩሌ እጸልይልሻለሁ። እውነቴን ነው የምልሽ። እንደው ክርስቲያን የሆነ እምነቱን የሚወድ እምነቱን የሚያጠብቅ ያኔ እዛና እዛ የሚዘል ሳይሆን ኮስተር፣ ጠንቀቅ ያለ በተለይ በእምነቱ መደራደር የማያውቀውን ፈጣሪ ጀባ ይበል እችላለሁ። ከዛ ውጭ ግን እዛም እዛ የምትሄጂው ነገር ፍቅር እኔ ደስ አይለኝም። ስለዚህ ከዚህ ድርጊትሽ ተመለሽ ብዬ ነው ማስበው። ፎድም እንግዲህ ከእሱ ጋር ስታያት እንደዚህ ደም አይፍላ አይፍላብህ፣ ማለት ነው። ተረጋጋ፣ ጥሩ አይደለም። ምክንያቱም አንተ መጀመሪያ ነገሮችን ያበላሸው ያበላሻቸው አንተ ነህ። ትንሽ ስትጋጩ፣ የኢትዮጵያ ወንድም ሴቶች ትንሽ ስትጋጩ ጓደኛው ጓደኛውን ይዛል፣ ጓደኛው ጓደኛውን ይዛል። በተለይ ዩቱበር ላይ ዩቱበሮችማ በጣም ታስጠላላችሁ ማለት ነው። በፊት አብራችሁ በልታችሁ ጠጥታችሁ፣ ከዛ ከተጣሉ ጓደኛውን ጓደኛው ይቀማል፣ ጓደኛውን ጓደኛው ይቀማል። ይሄ ምን አይነት ትምህርት ነው? በጣም ነው የሚያስጠላው በእውነት ከዚህ ቀደም ዳኒ እንግዲህ እንደዛ ሲሸልልብን ከረመ። አሁን ይቅርታ ብሎ ይቅርታይን አልተቀበሉኝም ብሎ ያኔ ሆስፒታል እስከ መግባት ድረስ ደረሰ ማለት ነው። አሁን ደግሞ ፍቅርና ፉአድ ፉአድን አልፈልግም ብላ የፉአድን ጓደኛ ይደብራል። እውነት ይደብራል፣ ፍቅር እውነት ያስጠላል። ስለዚህ ከዚህ ድርጊትሽ ተመለሽ ነው የምለው። ሌላው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን እና ይሄንን አዲሱ ልጅም መኪና ሰርፕራይዝ ያደረጋትን እንግዲህ የሰው መኪና ይሁን ገዝቶላት ይሁን የምናውቀው ነገር የለም። ሪከርዴን ሳልጨረስ ተቋረጠ። ለማንኛውም ስለመኪናው እናመሰግናለን። ሰርፕራይዝ ስላደረግካት ጥሩ ነው፣ ግን እፉዬ በዚህ ልክ እንደሚያንገበግበው ለምን እንደሆነ አልገባኝም ማለት ነው። ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ፍቅር ቻናል ቻናል የሚየገባችሁ አዲሱ ልጅ ማን ነው? ሰብስክራይብ አድርጉት። ማለት ነው በተረፈ ሰላማችሁ ብዙ ትርፍ ይላል። ተጠርቻለሁ፣ ቸኩያለሁ። ሰላማችሁ ይብዛ። ባይ ባይ።